ባለ በረከት ባለ ድህነት ባለሰላም ያደርግልን አምላካችን። የታመሙትን በቸርነቱ ይማርልን። የታሰሩትን ያስፈታልን። የሞቱትን ዛሬም በገነት በኋላ በመንግሥተ ሰማያት ያኑርልን። የወጡትን በሰላም እና በጤና ይመልስልን አምላካችን። ሰላማዊ ነገር ያሰማን። እሱ ከሚያውቀው እኛ ከማናውቀው መከራ፣ ፈተና፣ አደጋ ሁሉ ሰውሮ ከበጎ ዘመን ያደርሳል። በብርሃነ መስቀሉ በሰላም በጤና ያደረሰን አምላክ በብርሃነ ልደቱ በሰላም በጤና ከቁጥር ሳያጎል በሰላም እንዲያደርሰን እንዲህ ብለን የተቀደሰ ስሙን እንጠራለን። አባች አመስግኑላቸው፣ ብሩን ሳጥን እያስገቡት ነው። እንዲሁም ቅዱስ ገብርኤል እኔ ያደረገልኝ ስለት ነገርኩት ብሎ በግለሰቦች ታትሞ የተላከ ነውና አሁን ቅድም አባታችንም ሲያነቡት ነበረ። እዚያ ከድርሳኑ ታምሩ ሲያነቡ ነበረና እንደው የተቋጠረውን የምትፈክንህና እባክህ እርዳኝ ብዬ ለመንኩት ተማጸንኩት፣ ማዘን መሳለን ይቅርና ይመናል። ለሰነፎች ይሄ ሞኝነት ነው እንደተባለ እግዚአብሔር የለሽ ለሆኑ ሰዎች ህዝብ መስሎ ሊሰማቸው ይችላል። ባይደለም በመስቀሉ ታኑ ሲነበብ ቆተን ይቅርና ነገራችን እንዲሰግደን ያን የረገጥነውን ትባ እንኳን አንስተን ብንቀባው እምነታችን ስለሆነ እንደ እምነትህ ይሁንልህ፣ እንደ እምነትሽ ይሁንልሽ። አስራ ሁለት ዓመት ሙሉ ሲፈሳት የነቸዋ ሴት ብደስስ ድን አለሁ ብላ ቀረብ ያለችውና እጯ ገና ልብሱን ሲነካ ነው ያ የነበረው ከሰው ተናውጧት የነበረ ሴት እምነት ነው። ዋናው ትልቁ ቀኑንም ተሳልመ

ለዚሁ ለሕንጻው ማሰሪያ ማስፈጸሚያ ተብሎ በአካውንት ነው አካውንት እኔ እና ታስታ ሺህ ብር አስገብቻለሁ ብለዋል መላኩ ቅዱስ ገብርኤል ይጠብቀኝ ልጆች ሆ ከዚህ በመቀጠል ከዚሁ ጋር አብረን አያይዘን ወደ ዝማሬው ታላቅ ታላላቅ መምህራን ዘማርያን አሉ በመካከላችን እሷ እናደርጋለን እናንተ ካልረቃችሁን እናንተ ካልተለያችሁን እስካሁን እንደነበረው መንፈሳዊ ግለታችሁ ሙቀታችሁ

ለማጠናቀቅ ስራ አለ አራት መቶ ነው የአንዱ ነው። ካሬ ሶስት መቶ ካሬ ዋጋ 6 ግንብ በጥርብ ድንጋይ ካሬ አስር ሺህ ብር ነው። የመራት ብዛት አንድ ስፋት መቶ ዋጋ 5

እኛ ግን ከዛ ከፍ እንላለን። ከፍ ከፍ ማያች